አይ ትንሽ አየኸው ነገር፣ ይሄ ደሞ ነገር። ስንት ሰዓት ላይ ነው የምታየው አንተ? አይ በዐይንህ ነገር አለው ጅብ ሲጋልቡ አዎ፣ ወለግራተም እንዲለም ጅብ ሲጋልቡ ሲንገባለሉ ምናምን በዚህ ሰዓት ምን እናደርጋለን ማለት ነው፣ መምጣታችን ራስ ምን ሰዓት እኮ የሰው ሰዓት አይደለም ይሄ። ደፍረ ራሱ አታዩም? በጣም ነው ስታየው ማለት ነው። እስኪ አሁን ስንት ሰዓት ስንት ሰዓት ላይ ነው በብዛት እንደዚህ የሚንከባለሉት የሚወጡት የሚገቡት? ባትሪውን ሱማ ቢሆን ባትሪ ስታገራባቸው አይናቸው ላይ ስታታችን ራስ አይናቸው ራስ እሺ። ይሄን ነገር ደግሞ ደሞን ማልታው ምክንያቱም የሚያምን ሰው ስለሌለ አንተም ታምነኛለ ብዬ ሳይሆን ግን እስኪ ያለው ሁኔታ አሁን ስንት ሰዓት ስንት ሰዓት ከቦታው ላይ ከደረስኩ በኋላ ነው የታወቀኝ የሆነ

በመናገራችን ብዙ ለሞናችን ብዙ የሚጠቀም ሰው አለ። ይህ ገባውኛ። አለሁልህ አለሁልህ፣ አመሰግናለሁ። እሺ እሺ ብለኝ ስለመጣት ያው ልጠይቅ የፈለኩት ትንሽ ነገር ያለው ቅድምም እና እዚህ ሳፈር ስላሉ ባለ እና ሚስቶቹ ነው። አንተ ያው ምንድነው ስራህ? ቆይ መጀመሪያ እኔ ስሬ ፓርኪንግ ነው። ኦኬ። ቀንቀን ነው ማታ ማታ ነው የምጠብቀው? አንተ? እኔ ማታ ማታ ነው። እሺ፣ ምንድን ነው ስለነዚህ ሰዎች የምታውቀው ነገር አለ? ምን አይነት ለየት ያለ ባህሪ ያላቸው? ምን አይነት ሰዎች ናቸው? እነዚህ ሰዎች በቃ ሰፈር ላይ ሁሌ በጣም እንደዚህ ምሽት ላይ ማታ ላይ እና እንዲቀል ላይ ምናምን ወጥ ያለ ባህሪ ምናምን ሲያሳዩ ነው የምታዩ ሰፈር ላይ። አሁን ሱቅ ምናምን ከፍተው የእነሱ ሱቅ ከተከፈተ በኋላ የሰፈር ላይ ያሉ ሰዎች እንደከሰሩ ብዙ ሰው በቃ እንትን እንዳለ ምናምን ነው እያየን ያለ። አብሶ ማታ ላይ አሁን ፓርኪንግ በምንሰራ ሰዓት ላይ ይብን የሆነ የሚያደርጉት እንትን አህያዎችን ምናምን ይጋልባሉ። እንደዚህ በቃ የሚያራምዱት ብቻ ሙድ ያስጠላል። ሰፈራችን ሲንከባለሉ ምናምን ምናምን ታያለ። ማለት መንከባለል፣ ልብሳቸውን አውልቀው ምናምን ሲንከባለሉ ምናምን ታያለ። ይሄን ነገር ስንት ሰዓት ላይ ነው የምታየው? አንተ በዓይንህ አይተህ ታውቃለህ? ናገር። አዎ፣ በዓይንህ ብነግረህ ለምን እኔ ማ እኮ ይኸውልህ፣ ስለማምንህ ነው ይሄን ነገር የምነግርህ ስለማም እሺ፣ ሁሉንም ነገር በግልጽ ንገረኝ። የት ነው ሲንደባለሉ ያየሃቸው አንተ? ሰፈር ሰፈር ላይ እኛ ከምን ጠብቅበት ዝቅ ብሎ መንታ መንገድ ላይ፣ እዛ ላይ ምሽት ላይ ሰፈር ላይ በቃ ያው ደህና ልብስ እንኳን ይልብስ ነጠላ ጫማ ምናምን በቃ የተቀዳደደ ልብስ ምናምን ምናምን እንትን የሚሉት ግን በቃ እንዳልኸው ወጣ ሲሉ ብቻ ነው ደህና ነገር ወደዚያ ወደ ጠንቋይ ወይት ነው እኔ ወደ ቦታ ላይ የሚያምኑበት ቦታ ሲሉ ብቻ ነው ፀዳ ያለ ነገር ለብሰው ምናምን ይታዩት። እና እስኪ ይህን ነገር እነዚህ ሰዎች እንዲህ እንደሚያደርጉ የሰፈር ሰውም ያውቃል ወይስ እንዴት ነው? እኔ ይህንን አልነግርህም፣ ከስራ አባራለሁ። እኔ ብራዘር አይ፣ ማን ያባራል? በምንም አይነት መልኩ ከስራ አንተ ለምን አሁን ዛሬ ራሱ ገቢ ነኝ ገቡ ያለ አይደለ? ይሄንን ላትናገርልኝ ቃል ገባልኝ። ችግር የለውም እኔ አሁን አንተ እኮ እንደተናገርክ ብዙ ሚስጢራቸውን አንተ እንደነገርከኝ ለማንም አልናገርም። ሲቀጥል ፊትህ እንዳይታይ ያደርጋለሁ፣ ድምጽህንም እቀይራለሁ። ማንም የሚያውቅ ሰው የለም። አንተን ገባ። አንተ ላይም የሚመጣብህ ምንም ነገር የለም። እነሱንም አትፍራቸው። ንገረኝ እንግዲህ፣ ብዙ ሰዎች መሬት ላይ እንደሚንደባለሉ ና አህያ እንደሚጋልቡ ስነግራቸው አላመኑኝም ነበር። ገባህ? እሺ፣ አሁን እኔ እኔ ነገር ያለው እነዚህ ስለ እነዚህ ሰዎች ብዙ መረጃዎች አሉኝና ምንም ነገር ሊያደርጉ እንደሚችሉ እኔ አምናለሁ። እስኪ ያለውን ነገር በግልጽ በቃ ንገረኝ በድፍረት። ምንም ነገር ማላምንህ ነገር የለም። ንገረኝ እስኪ ገጠመህን ሁሉንም ነገር ላይ ስጠብቅ ያጋጠመህን ነገር ንገረኝ። አመድ ላይ አመድ ያመጣው ደፍቶ አመድ ላይ ሲንከባለሉ ምናምን እናያለን። ጅቡን ሲጋልቡት ምናምን እናያለን። ጅብ ሲጋልቡ አው ብነግራታም ነው እንዲህ ለም ጅብ ሲጋልቡ ባይነህ አይታለም አው ሲንከባለሉ ምናምን። ከዛስ እስኪ እንዴት ነው? ምን ሰዓት ላይ ነበር ይሄን ጅብ ሲጋልቡ ያየኸው? ያየሁበት አጋጣሚ ስራ ቦታ ላይ ነው። ከሌቱ ስምንት ሰዓት ላይ ነው። የመኪና መጠበቂያ ባትሪ ምናምን እየጠበቁ ነው ያየሁት ማለት ነው ከዛ ጅቡ በቃ እንደዚህ ሳበራበት አይኑ ፍጠጥ ብሎ አስፓልት ላይ ነው አስፓልት ላይ እሺ ከዛ እንደዚህ እንትን እያለ ከዛ ሳበራበት ጅብ ነው እሺ ጅብ እንዴት አስፓልት ላይ ይመጣል ምናምን ብዬ ሳበራበት ወደ ላይ ሄደ እሺ ከዛ ከወደ ላይ እንትን እያለ ሄደና እዛ ተመልሶ ሰው ከላይ ከጅቡ መስሎኝ ነበር። ከላይ ወሱ ሰው ወደዚህ ወደኔ ነው። ጅቡ ከሄደበት አቅጣጫ ሰው መጣ። ሰው ተመልሶ መጣ። እሺ ከዛ ሳብራበት ሱራ አይኑ ራሱ ምናምን ያስፈራል። በጣም ነው የሚገርመው። ታዲያ አሁን ይሄ የሄደው የነበረው እውነተኛ ጅብ ነው ብለህ ነው የምታስበው ወይስ ደግሞ ሰውየው ራሱ ጅብ ሆኖ ነው ብለህ ነው? ሰውየው ራሱ ጅብ ሆኖ ተቀይሮ ነው የሚመስለኝ ነው። ማለት ከምናያቸው አንጻርም እና ከምንሰማቸው አንጻርም እንደዛ ነገር ነው። እስኪ ሌላስ ምን አየ ያለውን ነገር እንደዚህ በድፍረት ነግረኝ ደስ ይለኛል። አዎ ከዚህ በላይ እኔ ምን አልችልም፣ አታስጨንቀኝ፣ አልችልም። እሺ ሌላ ወይ የሚነግረኝ ሰው ጓደኛ ልላክልህ፣ በቃ እሱ ይነግረኛል። እሱ ይነግራል። ሂድና፣ ጓደኛ ልላክልህ። ከዚህ በላይ እኔ መናገር አልችልም፣ በቃ እሺ። ካለ ምን እናደርገዋለን እንዴ? እሺ ቶሎ ላክልኝ ጓደኛ ማውራት ማውራት ተንተባተበኩ። አይ ኑ አይደለም ያስፈራል እኮ ራሱ። አሁን አሁን ሰው ምን አይነት ሰው ጤነኛ ይላል? ሰው አይቼ ጅብ ሆነብኝ ምናምን ሲል ብዙ ሰው እኮ ተረት ተረት ነው የሚመስለው። እስኪ ጓደኛው ከነገረን እንግዲህ እንጠይቀዋለን። እዚሁ እንጠብቀው ወይስ እንሂድ?

እንትን ይባላል። ግን አሁን እዛ ስንጠብቅ ፓርኪንግ አለ ለኛ እዛ እና አንዳንዴ ማታ ማታ የሆነ ሰዓት ሌሊት አካባቢ ላይ ስንወጣ ያው የሆነ ነገር ኮሽ ካለ ታውቋል። መኪና የመኪና ቀን በጣም ውድ ነው በዚህ ሰዓት እኛ ደግሞ እንጠየቅበታለን። ስለዚህ እዛ ወጥተን ስላይ አንዳንዴ አንዴ ይሄ ሱቆች አሉ እና ሱቆቹ ጋር አንድ እንትን ብለው ይንከራለ እና በዚህ የተነሳ ብዙ ሱቆች ካሰሩ በጣም ብዙ ሱቆች ማለት ነው እንደሚንከባለሉ እንዴት ነው ያያችሁት? ማለትም በምን አይነት አጋጣሚ ነበር? ድንገት ነው እንዳልኩ፣ ትንሽ ኮሽታ እኛን ነው ያነቃ። መኪናዎቹ ጋር ማለት ነው፣ መኪናዎቹ ጋር ልክ ያነቀን የዞር ነው እንትን እያለ ኮሽታ ሰማል ማለት ነው። ከዛ ወደ ሰማኑ ቦታ ተጣጥቀስ ብለን ስንል ሲንከባለን ተደብቀን ነው፣ ግን ፊት ለፊት አታያቸውም። ኦኬ፣ ተደብቀን ቀስ ብለን ከዛ በቃ ከዛ ጊዜ ጀምሮ። እስኪ ሌላስ እነዚህ ባልና ሚስቶች ላይ እያየህባቸው ባህሪዎች፣ የምትጠረጥራቸው ነገር፣ ሰፈር ውስጥ የሚወራው ነገርስ ምንድን ነው? እንዴት ነው? አንዳንዴ በልጅነት የሚናገር ነገር አለ ያስፈራሉ፣ ያንን ነገር ነው ባልየው በጣም ማለት ይከብዳል። ስታየው ራሱ በቀንቀን አለ አይደለ? ኖርማል ሰው ስለሚሆኑ ቀንቀን ስታየው ራሱ ይሄ ደፍረ ራሱ አታዩ። በጣም ነው የሚከብዳል ስታየው ማለት ነው ራሱ እና በሙላይናችን አናያቸው እና ሰፈር ውስጥ ራሱ ይከብዳል። ስለሚያስፈሩ ነው አታዩአቸው፣ ስለሚያስፈሩ ማለት እኛ ለማን ተናገራቸው? ይሄን ለማን ሰው አይ እንትን አይሉ ስትነግራቸው ማንም ሰው የሚያቀምጣ አያምኗቸው ከዚህ እንደዛ ያለ ነገር አንተ ብቻ ያየው ነገር ሌላ ሰው አብሮ በጣም ነው የሚገርመው። እስኪ ከዛ በኋላ ነው ይሄ ሶስት ቀኑ ከተንከባለለች በኋላ ነው ማለት ነው ቤቱ የተቃጠለው። ከዛ በኋላ ነው ሱቁ ትልቅ ነበር። ይሄ ቤቱ ትልቅ የንግድ ቦታ ነበረ ስራው ላይ ምናምን በጣም በጣም በቃ የሚገርም ነገር ነው እንደዚህ። ያው የራሳቸው ንግድ እንዲሰምር ብለው ነው እንደዚህ ያደረጉት ይመስለኛል አይደል? አዎ እንደዛ ነገር ነው። እስኪ አሁን ስንት ሰዓት ስንት ሰዓት ላይ ነው በብዛት እንደዚህ የሚንከባለሉት የሚወጡት የሚገቡት? ማለት ሁለት እንትን አላችሁ ምናምን ቀን አካባቢ ራሱ እዛ ውስጥ እንደዛ፣ ለሊት ደግሞ አይደል? ለሊት ከኩለለ ከኩለለ ሰዓት የምንላለን አይደለ? ከስድስት ሰዓት በኋላ አለ እዛ ደግሞ ገብቶ፣ ከዚህ በፊት አንዴ ምን ሆነ፣ ይከብዳል። ትንሽ ችግር የለውም። ነው ያለውን ነገር ልትነግረኝ እስከመጣ ድረስ ልትነግረኝ ደስ ይለኛል። እኔ እሺ የሆነ ጊዜ ተረኛ ነበር። እንደዚህ ነው መኪና እየጠበቀን ምናምን ኮሽታ ሰማን ማለት እና ያው የእጅ መብራት የብዙ ጊዜ የምንጠቀሙ የረዥም የሚያበራው ማለት እሱን ስናበራ ሳበራበት ሳበራበት እሱ ወንድ ነው እና ሳበራ ፊቱ ላይ ነበር እንትናል እና አይኑ አንጸባረቅ በጣም ነው የደነገጥኩት እዛ ሰዓት ማለት ከዛ ይሄ ነገር ምንድነው ብዬ ደንግጭ ወይ ደግሞ አውርጃ ነው ከዛ አለ ወደ ጫካው እየሮጠ ሄደ ማለት። ከዛ በኋላ ትንሽ ቆይቶ ሰው መጣ ጅቡ ከሄደበት ማለት ነው። ይሄን ነገር ከዛ በጣም ነው የደነገጠ ማለት፣ በሄደበት አቅጣጫ የትኛው ሰው ነው ሲመጣ እሱ ሁለት እና እሱ መጣ እና በጣም የዛን ጊዜ በጣም ይደነገጥ ነው። እስቲ ይህን ነገር ደግሞ ለማንም አልተናገርም፣ ምክንያቱም የሚያምን ሰው ስለሌለ። አንተም ታምነኛለህ ብዬ ሳይሆን ግን፣ እስቲ ያለው ሁኔታ ነው ነገር ብዬ ነው። ያው እኛማ ያየነው ነገርም ስላለ እናምናለን። በደንብ ነው የምናምን። በጣም የሚገርም ነው። እንደዚህ አሁን ሰውም እንዳልከው እንደ እውነቱ ከሆነ ማመን ይከብዳል ማለት ነው። እነዚህን የሰው ጅብ ትላጣለህ፣ ሰው ነው ትላለህ። ከባድ ነው እንዳልከው መናገር፣ ይህንን መገመትም በጣም ይከብዳል። በጣም የምንጨነቀው እንደውም በቃ ከፈለክ አንተ እራስህ ሄደህ ማየት ትችላለህ። ማለት ከእኛ ፓርኪንግ የምንጠብቅበት አለ አይደል? ከሱ ጀርባ ነው፣ ጫት ትያለሽ፣ እና ዝም ማለት ስትሄድ ሁለት መንታ መንገድ አለ። እሺ፣ ከዛ በስተቀኝ በኩል ነው የምትሄደው አገኛቸው። አሳየኛ አንተ አረ፣ በስመ አብ አሁን ለወር እራሱ ጨንቆኛል። ደግሞ የሆነ ነገር ቢያደርጉኝ ምንም ማያርጉም። መፍራት እኮ የለብህም እንዴ አንተ ራስህ። ይሄ ነገር ቢቀርብ ይሻላል። ምን ምንም ግን እኔ ለሰው ግዴታ ነው። ነገር ይቅርም ነው አይደለም። አሁን እኮ ይሄን ነገር በመናገራችን ብዙ የሚጠቀም ሰው አለ። የሆነ ነገር ማን ይደርስልኛል?

ሰዓቱም ደሞ እየሄደ ነው ቢያንስ ቦታውንም ማየት እንችላለን እኮ ስለዚህ በቃ ትንሽ አረፍ ብለን እስኪ ጨላለ ምን ጠብቀና የተባለው ቦታ ላይ ሰዎቹ ካሉ እናያቸዋለን ሄደን ሰውን ጨምረን ሳሜ እና እንንጥራቸውና ሰው ጨማምረን ሄደን እነዚህ ቦታው ላይ እውነት ያሉት ነገር ሰዎቹ ካሉ ማለት ነው ገባ እዛ ይቀማሉና አላሉ ሁለቱም ሰዎች እንደዛ ነው ያሉ ስለዚህ ሄደን ቦታው ላይ እናያቸው ምን ይመስላል ፈራለን

እዚህ ነው ተባሉ፣ አይደለ? ቦታ አለ አነሳሚ ምናምን ነገር። አዎ፣ ተከተሉን። እሺ፣ በቅርብ ርቀት ነው። መንታ መንገድ የተባለው ይሄ ነው። እንዴት ነው? እንዴት ነው? በትንሹ መንገድ ነው ያሉት። በዚህኛው፣ አይደለ? በትንሹ ነው ያሉት። በጣም ጨለማ ነው። ደግሞ ገና ነው። እንግዲህ ሲጨልም ነው የተባለው። አሁን አልጨለመም። ሲጨልም እዚህ ጋር ቁጭ ላይ ልንጠብቅ ነው። ቁጭ በል እዚህኛው። በዚህ ብርሃንማ ማንም አይመጣም፣ እና በቃ አንድ ቦታ ቁጭበት ይርቀዋል። እነዚህ ልጆች ደሞ ቀረብ በሉ፣ ቀረብ በሉ። አሪፍ እኮ ነው እንትን ካለ ካየህ ምናምን ነገር መብራት ታውቃለህ፣ ፍላሽ ማብራት አለ። እኔም ይዣለሁ፣ እኔም አበራለሁ። ግን በዚህ ሰዓት ይኖራሉ? ወይ ነው እኮ ያስፈራ ግን። የሆነ ቦታ ቁጭ እንበል። አዎ፣ የሆነ ቦታ ቁጭ። ሁለት መንገድ ነው ያልኩህ በዚህ እና እንዴት እንደዚህ መሀል ምን ልናገኘ ምን ልናገኝ እንችላለን? ይመጣል ነው የተባለው። ምን ነው ትንሽ ወደዛ ጋር እንሂድና አንድ ቦታ እንደደበቀ አገኘ ነው ማብላት ነው እና ማረጋገጥ ብቻ ነው። ይመጣል አይመጣም የሚለውን ነው እንጂ ማናገር ምን ይችል አይመስለኝም። ማረጋገጥ

ይገባል ካሜራው ላይ ኖርማል ሰው ምን ምን መምጣታችን እራስ ነኝ። ሰዓት እኮ የሰው ሰዓት አይደለም። በቀናቸው በሰዓታቸው ምን ሆነን ነው? በስመአብ፣ በዚህ ሰዓት የመጣ ነው። ራሱ ሄሬ ለግን ደፋሮች ነች እቺ። ባትሪ ነው ሱማ ቢሆን፣ ባትሪ ስታበራባቸው፣ አይናቸው ላይ ስታበራባቸው ይበራል አይናቸው። ራሱ ሄሬ ለግን ደፋሮች ነች እቺ። ከቦታው ላይ ከደረስኩ በኋላ ነው የታወቀኝ የሆነ አጉል ድፍረት እንደሆነ በጣም አጉል ድፍረት ነው የተዳፈር ነው ስለዚህ በቃ እንግዲህ እንደተከታተላችሁት ነው የተባልነውን ሰውዬ ለማግኘት ሞክረን ነበር ይመጣል የተባለበት የሆነ ሚንኮሻኮሽ ሰርተነው እንጨርሳለን እኔ የአውሮፕላን ድምፅ ነው የሚሰማኝ ምን እዚህ ጋር ያየው ነገር አለ ሞክረናል የተባለው ቦታ ላይ ብዙ ለማየት ሞክረናል። ምንም ያየነው ነገር የለም። የሆነ የሚንቀሳቀስ ነገር ሰምቻለሁ። ምንም ደስ አይልም፣ ቦታው ያስፈራል። በጣም ነው ሪስክ። ዛሬ በህይወታችን ነው በቃ ቆርጠን የወጣን የነበረው፣ ግን ያው ብዙ ሰዎች አብረውን ስላሉ ፈጣሪ ከኛ ጋር ስለሆነ ምንም አልፈራንም። ይኸው ቦታውን በደንብ እንዲያዩት